እማዬ ዋሽተሻል። እህል በአፍሽ ሳይደርስ ጠገብኩኝ ብለሻል። ስትጎርሺ ሳላይ በላኩኝ ብለሻል። እናቴ ዋሽተሻል። ያስደሰተው ማነው እስኪ? የሱመያ ደስታ ያስደሰተው በኮመንት ማለት ነው። በኮመንት አስደስቷልና አስደስቱኝ እስኪ በእናታችን በጣም ደስ ብሎኛል ማለት ነው። እሹ እሹ እሹ እያለች እየጨፈረች ነበር ማለት ነው። ሱመያ እንግዲህ ማናት አዩ በረኪና እየተለጠለጠች ነበር በቀበቶ ማለት ነው። እንግዲህ በቀበቶ በገዛፏ በር ዘግቼ ባለሁ ቤት ዘግቼ ባለሁ ቤት ወጥተህ እንደምትሄድ አለው ወንድነህ እያለች ነበር ማለት። በዛ የተነሳ እንግዲህ አዩንም ከዚህ ቀደም ብዙ ስትሰርቢያት አይቼሻለሁ፣ ሰምቼሻለሁ። እኔ ግን ገና ልጅነሽ ብዬ ነው ትማሪያለሽ ብዬ ነው። አንቺ ግን የምትማሪ አይደለሽም ብሎ እንግዲህ ው ቀበቶውን አምጥቶ እንደዚህ እየለጠለጣት ነው ማለት ነው። እንደ ተልባ ውቅጥ ማለት ነው። እና እንግዲህ እያላዘነች ነበር እሷ፣ ላጥከኝ ላጥከኝ እያለች ነበር ማለት ነው። ያው እንደ ሽንኩርትን ላጣት ማለት ነው። እንግዲህ ቀበቶ በጣም ያማል ማለት ነው። ተሰባችሁታል። ራራራራራብላልሰውየውእና ለማንኛውም ሱመያዬ ይህ እንኳን ደስ አለሽ። በቃ የሱመያ ደስታ ስደስቶኛል ማለት ነው። ለሱመያ አድርሱላት እባካችሁ፣ ለሱመያ አድርሱላት ስል ነበረው ይህንን ለማየት ነበር ማለት ነው። እንግዲህ እንግዲህ ሱመያ በጣም ደስ ብሎ አትያየን ነበር ማለት ነው። እንግዲህ ሱመያ ያለችው ምንድ ነው እኔ ጎጃምና ጎንደር ሆኖ ሰይዱ ምንም እንዲሆን አልፈልግም። ለዛ ነው አዲስ አበባም ሆኜ አዋሳም መጥቼ ወደ አዋሳና አዲስ አበባና እያልኩት የነበረው እኔ ከዛ ወጥቶ እንዲመጣ ነው እንጂ እኔና ሰይዱ እንድንገናኝ ወይም አብረን እንድንሆን አይደለም ብላለች ማለት ነው። እና እኔ እዚህ ጋር ትንሽ ቅር ብሎኛል ማለት ነው። እና ለምን ያው ለግድ ነው ወልዳችኋል ለልጆች ስትይ አብረሽ መሆን ይኖር ይሄ ደግሞ የአንቺ ውሳኔ ነው። እንግዲህ ውሳኔሽን ማንም ሊከለክልሽ አይችልም። ግን ደግሞ የተዋለደ ሰው ባይል ላይ ጥሩ ነው። መጀመሪያውኑ አስባችሁበት፣ አቀዳችሁበት የተጋባችሁት ስለዚህ እንግዲህ መጀመሪያው እየተነጋገራችሁት ይኖራል። እንግዲህ አቶ ሰያው ሰይድ ወይ ከአንቺ ውጭ ሌላ አልፈልግም፣ አንቺን ብቻ ካገባው ይበቃኛል ብሎች ሊሆን ይችላል አይታወቅም። እና እንግዲህ ዛሬ ላይ ደግሞ ይችን የምትመስል ቢንቢ፣ የምትመስል ጣውን ታምጥቶልሻል ማለት ነው። ቢንቢ እንኳን ነድፋ አሳክኮሽ ቫዝሊን ቀባቀባ አርገሽ ይለቅሻል ማለት፣ ይቺ ግን በፍጹም አትለቅም። ስለዚህ አይደለም ማብረሽ ለመኖር እኮ ቀርቶ ካዩ ጋር ጉርብትና የማያስፈልግ ነት ምላሷ በጣም ረጅም ነውና እና ማንሽ ሱመያ ማለት ነው፣ ምንድን ነው ያለችው? እንግዲህ በኔ ስበብ የሆነ ነገር ሆነ እንዲባል አልፈልግም። ስለዚህ ከጎጃም እና ከጎንደር እንዲወጣ አዲስ አበባ ሆኜ ና፣ ከአሁን በኋላ እኔ ማግኘት ትችላለህ፣ ከዛ ተመልሰህ ና፣ እኔ አዲስ አበባ ነኝ ብዬዋለሁ። በዚህም የተነሳ ደግሞ አዲስ አበባም አልመጣም ነበር። በመሀልም ስልኩ ጠፋበት። ከዛ ተነስቼ ደግሞ ወደ አዋሳ መጣሁ። አዋሳና ድሬ ሆኜ ደግሞ ና፣ አሁን ና ታገኘኛለህ፣ ያለሁት ድሬዳዋ ነው፣ አዋሳ ነኝ፣ ና ብየው ነበረ። ግን ከዛ ወጥቶ ወደ አዋሳ እንዲመጣ ነው። ከዛ ውጭ ግን እኔ እሱን ለማግኘት ፍላጎቱም የለኝም። ከእሱ ጋርም አብሬ ለመሆን አልችልም። በተለይ አዩን በጣም የጠላቻት አዩ በረኪናን ማለት ነው የምትጠላም ልጅ ናት እንዴ ጉድፈላ ምላሷ በጣም ረጅም ነው እና እንደዚህ የነቃውን አያስፈልግም አንድ ቀን ደግሞ ሆነ ነገር ታረጋታች ሆ እና ለማንኛውም እንግዲህ ሱመያ ጎንደር ላይና ጎጃም ላይ ምንም ነገር እንዲሆን ስላልፈለግኩኝ በዚህ ምክንያት ከዛ ወጥቶ ወደ አዋሳ እንዲመጣ አድርጊያለሁ አዋሳ እንዲመጣ ያደረግኩት ግን ከኔጋ እንዲገናኝ አይደለም ከዛ እንዲወጣ ነው ብላለች እሱም እንግዲህ ከዛ በሰማው የተነሳ በመሀል ስልኩም ጠፍቶበት ስለነበረ እንግዲህ ሀዋሳና ብላኛለች። ወደ አዋሳ ሄዳለሁ፣ ሱመያም አታዋሸኝም። በዛ ላይ እኔ ኳሸች፣ ቤተሰቦቿን ዋሸች ማለት ነው። ስለዚህ አዋሳ ሄዳለሁ፣ አገኛታለሁ ብሎ እሱም ተነስቶ አዋሳ ገብቶ ነበረ። ይችም አዩ በረኪናም እንግዲህ እሷን አታገኛትም፣ ካገኘት ግን እኔ ይቀጣለሁ ብላ ነበር። እንግዲህ ተሳክቶላታል ማለት ነው። ያው ሰያው ይቀጣል ማለት ነው። እንግዲህ ሱመያ መያ ውሳኔዋን ተናግራልኝ ማለት ነው። ስለዚህ ቤተሰቦችም በጣም ይቅርታ አድርጉልኝ፣ በውሸት ስለተናገርኩ እኔ ግን ክፉ ነገር እንዳይነካው ነው። ምክንያቱም እኔ የልጆቹ ናት የልጆቼ አባት ነው። ስለዚህ ምንም እንዲሆንብኝ አልፈልግም። የልጆቼ አባት ነው። ስለዚህ በዛ በሰላም ወጥቶ እንዲመጣ ይህን ነገር ተናግሬያለሁ ብላ ተናግራለች ማለት ነው። እኛም ይቀር ብለንሻል። ምክንያቱም የውስጣችሁን እናንተ ናችሁ የምታውቁት፣ ችግራችሁን ራሳችሁ መፍታት ትችላላችሁ ማለት ነው እና ግን ሰይድ ሰይድ ደግሞ እንግዲህ አገኛታለሁ ብሎ አንደኛ ደግሞ አዲስ አበባም አንቺ ቤት የገዛሽበት ቦታ ቤት ገዝቷል። ስለዚህ አልሸሹም ዞር አሉ። እዛ አብራሽ ትኖራለች ማለት ነው። ማነች ስሟ አዩ በረኪና ማለት ነው። እና ዩ በረኪናም በጣም እየሰደበችኝ ነበረ። ምንድን ነው በቲክቶክም በምንም በምንም ተለቃ ልከውልኝ እያት ብለውኝ፣ በጣም ተናድጄ ነበረ። ባለፈው ከሆነች ሴት ጋር ኋላ ሁላ እየሰደበችኝ ነበረ። እኔ ግን ያን ሁላ ንቄ ነው የተውኩት፣ ብላ እንግዲህ እያስረዳች ነበር ማለት ነው። ያ ያን ሁላ አጠራቅሞ እንግዲህ እንደዚህ እየለጠለጣት ነው፣ ብላ በጣም ደስ ብሏታል ማለት ነው እንግዲህ በዚህ አጋጣሚ ሰያው በጣም ያዝናል ብዬ አስባለሁ። እንግዲህ ልታገኘኝ አትችልም ብለዋለች። እንግዲህ እሱ ወደ እንትን ሲሄድ እሷ ደግሞ ተመልሳለች ማለት ነው። እኔ እንደውም ወደ መቀሌ ሂጂ ነበር ያልኩት እንግዲህ፣ መቀሌ ነበር ያልኩሽ፣ መቀሌ አልሄድሽም። ነገ መቀሌ ትሄጂ ይሆናል ብዬ አስባለሁ። ያው ሰያውም አንቺን ካላገኘ መፈለጉ አይቀርም። እውነት ያው እንግዲህ ሰያው ማናት፣ ሱመያ ያለችበትን አሳዩኝና ወረታችሁን እከፍላለሁ ብሎ የሆነ ማስታወቂያ ተሰራ። አንድ ቀን እንደው የተከራየሽበት ቤት ራሱ ያሉት ሰዎች ይነግሩታል ብዬ አስባለሁ። እና ተገናኝታችሁ ችግራችሁን ብትፈቱ መኖር ካለብሽ መኖር መኖር ከሌለብሽ ደግሞ በቃ አልኖርም። እኔ ግን ይመስለኛል ልጆቹን ካንቺ ሊወስድብሽ ይመስለኛል። እና አንቺን ማግኘት የሚፈልገው ልጆቹ ሊወስድብሽ ይመስለኛል። አንቺን የሚፈልግ ቢሆን አዩበረኬናም ይፈታት ነበር ማለት ነው። እኔ እንደዛ ነው የማስበውም የተሰማኝም ማለት ነው። ስለዚህ አሁን ሳያው ምንድን ነው ማድረግ ያለብህ? ከሱመያ ጋርና ከልጆች ጋር መኖር እፈልጋለሁ ካልክ አጁ በረኪናን ፈተህ ሱመያን ወደ መቀመጥ ይኖርባል ማለት ነው እና እንደዛ ነው ምለው ማለት ነው። ሌላው እንግዲህ ይቅርታ አርጉልህ ላለችው እኛ ይቅር ብለን ሻል ብለናል። ብዙዎቻችሁ እንግዲህ ኮመንት ላይ የታወቀው ነው ታረቁ ታረቁ አግኙ እያላችሁ ነው ማለት ነው። እሷ ግን ማግኘት አትፈልግም። ምክንያቱም አሁን እሷ ከጎጃም እንኳን ሰላም ወጣ ማ ነው ከጎንደር እንኳን በሰላም ወጣ። ስለዚህ ከአሁን በኋላ እንዳትከተለኝ ብለዋለች ማለት ነው። ከአሁን በኋላ እንዳትከተለኝ ብላለች። እንግዲህ እሱም የሚከተላት አይመስለኝም ከአሁን በኋላ ይሄን ይመስላል ማለት ነው እንግዲህ ዛሬ በጣም ደስ ብሏት ሱመያን አይተናል ማለት ነው። ምክንያቱም የልጆቹ እናት ነኝ። እንኳንም ቀጠቀጣት። ለምን ትሳደባለ? በጣም አፏ ክፉ ነው ብላለች። አፏ ክፉ ነው፣ እኔ ክፉ መናገር አልፈልግም፣ ግን በጣም ክፉ ሴት ናት እያለች ነበረ። በጣም ምላሷ በጣም ረጅም ነው እና የምታናገራቸው ነገር በተለያቸው አብራት ሴት ታብልች ያለቻት ራሱ በጣም ነገረኛ ነገር ናት እና በዚሁ እንግዲህ ሱመያ ባለሽበት ፈጣሪ ጠብቅሽ። አንቺ እና ልጆችሽን ማለት ነው ግ ልጆችሽን በስነ ስርዓት ልጆችሽን ጠብቂ ማለት ነው። ምክንያቱም ልጆች ይዘሽ ከአንዱ ጋ አንዱ ጋር ስትይ አየሩ እንትን ሲልብሽ የሆነ ነገር እንዳይሆኑብሽ ለልጆችሽ ጠንቀቅ እያልሽ ማለት ነው። ሌላው በቃ እንደፈለግሽ ኢትዮጵያን ዙሪያት ነው ምለው። በቃ ሱመያ ኢትዮጵያን መዞር ትችያለሽ ከኦሮሚያ፣ አማራ ክልል፣ ከአማራ ክልል ደቡብ ጎንደር፣ ወላይታ ምናምን ደስ እንዳለሽ ዙሪ ባት በቃ፣ እኔ እንደዛ ነው የሚልሽ። ው ፈታ ዘና አለ እሱ እዛው ከዚች ካላዛ ሚስቱ ጋር እንግዲህ እያላዘን እዛው ይቀመጥ፣ በር እየተቆለፈበት ምናምን ማለት ነው። አረ ወይኔ ሰየው እኔ ግን በሩን ቆልፍ ያዋለሁ ምናምን ሰተለኮ ወይኔ፣ ኦሮምኛ ምን ነው በደንብ በተማርቁ ነሩ ማለት ነው። እና ለማንኛውም ሰላማችሁ ይዛ ላይክ፣ ሼር አድርጉ። ባይ ባይ።